ይሆናል። ኖር ስድስተኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ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 በተጨማሪ መረጃ 099272733 ይደውሉ፣ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር መታሰራቸው ተሰማም። የምክትል ፕሬዝዳንቱ መታሰር በሀገሪቱ ተደርሶ የነበረው የሰላም ስምምነት በይፋ መጣሱን አረጋግጧል። የመከላከያ ሚኒስትሩን ጨምሮ በከፍተኛ የደህንነት ባለሥልጣናት የተመራም የታጠቀ ቡድን ዋና ከተማ ጁባ የሚገኘውን መኖሪያ ቤታቸውን ጥሶ በመግባት ምክትል ፕሬዝዳንቱንና ባለቤታቸውን የሀገር ውስጥ ጉዳይ ሚኒስትሯን በቁም እስር መዋሉ ታውቋል። የሪክ ማቻር መታሰር በ2018 የተደረሰው የተኩስ አቁም በይፋ መጣሱን ያረጋገጠ ነው ተብሏል። እናም ደቡብ ሱዳን ወደ እርስ በርስ ጦርነት እንዳትገባም ከተለያዩ ወገኖች ሲሰማ የቆየው ስጋት እውን ለመሆን መቃረቡ እየተነገረ ነው። ፓርቲያቸው የሱዳን ሕዝቦች ነፃ አውጪ ንቅናቄ ኤስፒኤልኤም ምክትል ሊቀመንበር ናትናኤል ፒሪኖ ዛሬ በሰጡት መግለጫ ማቻርን በማሰር የተኩስ አቁሙ ስምምነት መጣሱን ገልጸዋል። የደቡብ ሱዳን ሰላምና መረጋጋት አሁን ከፍተኛ አጣብቂኝ ውስጥ መግባቱን በምክትል ፕሬዝዳንቱ መኖሪያ ቤት አቅራቢያም ከባድ ወታደራዊ እንቅስቃሴ መታየቱንና በዋና ከተማ ጁባ ውጥረት እያየለ መምጣቱን ዘገቦች አመልክተዋል። የፓርቲው አባላትና ደጋፊዎች ችግሩን በሰላም ለመፍታት ጥረት እየተደረገ በመሆኑ በትዕግስት እንዲጠባበቁ ጥሪ ቀርቧል። የአሜሪካና የብሪታንያ ኤምባሲዎች የሰራተኞቻቸውን ቁጥር የቀነሱ ሲሆን በዚያ ያሉ ዜጎቻቸው ሀገሪቱን ለቀው እንዲወጡ አሳስበዋል። የጀርመንና ኖርዌይ ኤምባሲዎችም መዘጋታቸው ሲነገር አሜሪካም ምክትል ፕሬዝዳንት ሪክ ማቻር ከእስር እንዲለቀቁ ጠይቃለች። በአሜሪካም የአፍሪካ ጉዳዮች ቢሮ በኤክስ ገጹ ባሰራጨው መልእክት ፕሬዝዳንት ሳልቫኪር በቁም እስር ላይ የሚገኙትን ምክትላቸውን እንዲለቁና መሪዎቹ ሀገሪቱን ካላስፈላጊ ትርምስ እንዲታደጉ ጠይቋል። የዓለማችን በዕድሜ ትንሿ ሀገር ደቡብ ሱዳን የዛሬ 14 ዓመት ገደማ ነፃ መሆኗን ተከትሎ በእርስ በርስ ጦርነት ስትታመስ ቆይታለች። 400ሺህ ሕዝብ ከበላና በሚሊዮኖች ካፈናቀለ በኋላ በ2018 የተኩስ አቁም ውል ተደርሶ ቆመ። ሁለቱ ተፋላሚ ወገኖች የአንድነት መንግስት መስርተው ሳልቫኪር ፕሬዝዳንት፣ ሪክ ማቻር ምክትል በመሆን ሀገሪቱን ቢመሩም ስምምነት ከተደረሰባቸው ጉዳዮች አንዳቸውም እስካሁን ተፈጻሚ አልሆኑም ይባላል። ጦራቸውን ለማዋሃድና ምርጫ ለማካሄድ የገቡት ቃል ለአብነት ይጠቀሳሉ። የሪክ ማቻር ጥምረትና ራሱን ነጩ ጦር በማለት የሚጠራው የሚሊሻ ቡድን በላይኛው የናይል ግዛት አልፎ አልፎ ሲፈጽም የነበረውን ጥቃት አጠናክሮ መቀጠሉ ነው የሁለቱ መሪዎች የሰሞኑ ቅራኔ ዋነኛ መነሻም። ተከትሎም የማቻር ቁልፍ የሚባሉ ባለሥልጣናት መታሰራቸው ሁኔታውን እያባባሰው ሄዶ ዛሬ ደግሞ ራሳቸው ሪክ ማቻር በገዛ መኖሪያ ቤታቸው የቁም እስረኛ እንዲሆኑ ተደርጓል። ወደ ጎረቤት ሱዳን ስንሸጋገር የሱዳን ጦር ኃይሎች አዛዥ ጀነራል አብዱልፈታህ አልብርሃን ካርቱም ሙሉ በሙሉ ከፈጥኖ ደራሹ ኃይል ነፃ መውጣቷን አስታወቁም። ጦር ኃይሉ የፕሬዝዳንታዊ ቤተ መንግስትና፣ ትላንት ምሽት ደግሞ የካርቱም አውሮፕላን ማረፊያን መቆጣጠሩን ተከትሎ ከተማዋን ሙሉ በሙሉ ነፃ ማውጣቱ ታውቋል። ጀነራሉም ነፃ የወጡ አካባቢዎችን በመጎብኘት ካርቱም የእኛ ናት ሲሉ ተደምጠዋል። የሀገሪቱ የእርስ በርስ ጦርነት ከተቀሰቀሰ ከሁለት ዓመት ወዲህ አልብርሃን ቤተመንግስቱን ሲረግጡ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ጦርነቱ እንደተጀመረ በጀኔራል ዳጋሎ የሚመራው ፈጥኖ ደራሽ ኃይል አብዛኛውን ካርቱም ተቆጣጥሮ መቆየቱ ይታወሳል። በግብፅ ቀይ ባህር ላይ የቱሪስቶች ሰርጓጅ ጀልባ በመስጠሟም ስድስት ሰዎች መሞታቸው ተነገረ። ስድስቱም ሟቾች የሩሲያ ዜጎች ሲሆኑ የኖርዌይ የስዊድንና ህንዳውያንን ጨምሮ በጀልባዋ የነበሩ ሌሎች 39 ሰዎችን ማትረፍ ተችሏል። የአደጋው መንስኤ እየተጣራ ነው ተብሏል። ባለፈው ኅዳር በተመሳሳይ የቱሪስት ጀልባ በመስጠሟ 11 ቱሪስቶች ሲጠፉ 35 የሚደርሱ መትረፋቸው ይታወሳል። ፈረንሳይና ብሪታንያ ሰላም አስከባሪ ኃይል ወደ ዩክሬን ለመላክ የሚደረገውን ጥረት እየመሩ መሆናቸውን ፕሬዝዳንት ኢማኑኤል ማክሮን ገለጹ። በዩክሬን ወቅታዊ ሁኔታ ላይ የአውሮፓ መሪዎች በፓሪስ ዛሬ መክረዋል። የመሪዎቹ ጉባኤ ዋነኛ ትኩረት በሩሲያና ዩክሬን መካከል የሚደረስ ተኩስ አቁም የኪቭን ደህንነት ማረጋገጥ የሚችልበትን መንገድ ማመላከት ነው። ተኩስ አቁም ከተደረሰ በኋላም ሩሲያም ሌላ ወረራ ብትፈጽም ለመከላከል ሰላም አስከባሪ ኃይል ለመላክ መሪዎቹ ቀደም ሲል የደረሱትን ውሳኔ እያደራጁ ናቸው። ጥምረት ፈጥረው ኃይል የሚልኩ ሀገሮችን ቁጥር እያበራከቱ ዩክሬንን ለመታደግ በጋራ ተነስተዋል። ሩሲያም የጥቁር ባህር ተኩስ አቁም ስምምነትን ተከትሎ ማዕቀብ እንዲነሳላት ያስቀመጠችው ቅድመ ሁኔታም መሪዎቹ በዛሬው ጉባኤ አንስተው ተወያይተዋል። ራሳቸው ፕሬዝዳንት ዘሌንስኪን ጨምሮ በሩሲያ ላይ የተጣሉ ማዕቀቦችን ለማንሳት አሁን ጊዜው አይደለም በሚለው ሐሳብ ላይ የጋራ አቋም ይዘዋል ነው የተባለው። ምክንያቱ ሩሲያም ተለዋዋጭ አቋም እያራመደች በመሆኑ እንዲያም ሲል ሞስኮ በሰላም ንግግር እየተጫወተች ነው በማለት ከሰዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በዩክሬን የሰላም ስምምነት ለማረጋገጥ አውሮፓም በአስርት ዓመታት ባልታየ ሁኔታም እየተደራጀ መሆኑን ገልጸዋል። ሩሲያም የጥቁር ባህር ተኩስ አቁም የሚጀምረው ምዕራባውያን በምግብና በማዳበሪያ ንግዷ ላይ የጣሉትን ማዕቀብ ሲያነሱ ብቻ ነው ማለቷን ዘሌንስኪ የስምምነቱ አካል አይደለም ሲሉ ውድቅ አድርገዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በባይት ዳንስ ባለቤትነት የተያዘውን ቲክቶክ ለመሸጥ ለቻይናም የታሪፍ ቅናሽ ሊያደርጉ እንደሚችሉ ገለጹ። ትራምፕ ቻይናዊ ያልሆኑ ገዢዎችን ለማግኘት በሚል ለመጋቢት 27 ተቀምጦ የነበረውን ቀነ ገደብ ለማራዘም ፈቃደኛ መሆናቸውንም ተናግረዋል። ፕሬዝዳንቱ ወደ ስልጣን እንደመጡ በጆ ባይደን አስተዳደር ቲክቶክን ለማገድ ወጥቶ የነበረው ሕግ እንዲዘገይ ማድረጋቸው ይታወቃል። እንደ አውሮፓውያኑ አቆጣጠር በ2024 የጸደቀው ሕግ የብሔራዊ ደህንነት ስጋቶችን በመጥቀስ የቲክቶክ ባለቤትነት በሽያጭ ወደ ሌሎች እንዲተላለፍ ወይም እንዲታገድ ሲል መወሰኑ ይታወቃል። በ10 ቢሊዮን ዶላሮች የሚገመተው ቲክቶክን ለመሸጥ ስምምነት ላይ ለመድረስ ትልቁ ችግር የቤጂንግ ይሁንታን ማግኘት ነው ይባላል። ትራምፕ ከዚህ ቀደም በድርድር ለማሸነፍ ታሪፍን እንደ ማስፈራሪያም ተጠቅመውበታል። ፕሬዝዳንቱ በጥር መጨረሻ ላይ ወደ ዋይት ሃውስ በተመለሱበት የመጀመሪያ ቀናቸው ቻይናም የቲክቶክ ስምምነትን ካላጸደቀች ተጨማሪ ያስመጪ ቀረጦችን እንደሚጥሉ ማስፈራራታቸው ይታወሳል። ታዋቂው የማኅበራዊ ሚዲያ መተግበሪያ የሆነው ቲክቶክ በአሜሪካ ብቻም 170 ሚሊዮን ሰዎች ይጠቀሙታል። በመጀመሪያው የፕሬዝዳንትነት ስልጣን ዘመናቸው ቲክቶክ እንዲታገድ የጠየቁት ዶናልድ ትራምፕ አሁን አካውንት ከፍተው ቪዲዮዎችን መጫን ጀምረዋል። ራሳቸው ዶናልድ ትራምፕ ከ15 ሚሊዮን በላይ ተከታዮች ያሏቸው ሲሆን በፕሬዝዳንታዊ ምርጫ ዘመቻ ወቅት በቢሊዮኖች የሚቆጠሩ እይታዎችን ማግኘታቸው ይታወቃል። አሜሪካም በዚህ ወር ከቻይና በሚገቡ ሁሉም ምርቶች ላይ 20 በመቶ ቀረጥ መጣሏም ይታወሳል። ቤጂንግ የተለያዩ የአሜሪካም የአቪዬሽን፣ የመከላከያና የቴክኖሎጂ ኩባንያዎችን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

የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ ሁለትና ባለ ሦስት መኝታ ቅንጡ አፓርትመንቶችን ከ1250 ሺ ብር ቅድመ ክፍያ ጀምሮ እኛ ጋ ያገኛሉ። ለተጨማሪ መረጃ 0997272733 ይደውሉ ወይም በዋትሳፕ ያናግሩን። ጀንቦሮ ሪል ስቴት